ወይም ማንነታቸውን የሚገልጽ ነገር የላቸውም፣ ፎቶ የላቸውም። በእነዚህ እልህ እነዚህ በሚያደርጉት እንደ እዛ ስፈር ደግሞ ያሉት ሌላ ሰው እያመጡ እዚህ ጋር ሌላ ሰውን እየጎዱ ነው። ገብቶሻል? ይሄ ለማናችንም አልበጀም። በ የሰውየሰውን ላይ እየበጠበጥን ነው። ምን ያደርጉልሻል መሰለሽ? የእውነት ነው ነውነት ነው። እዚህ ጋር እዚህ ጋር የሆኑ ነገር ሲያደርጉ እዛ ስፈር ደግሞ እነሱ ምንም ነገር ፋይል ስለሌላቸው በፕሮፋይል ብቻ ስለሚገናኙ እዛ ጋር አንድ አይነት ሰው ብቻ ፕሮፋይል ስለሚያደርጉ፣ እዛ ስፍር ደግሞ ያሉት በሆነ ሰው ደግሞ ይበቀሏቸዋል። እዚህ ጋር ደግሞ በመሀል ተጎጂ ሰው አለ። ገብቷቸዋል። የሰው ህይወት ያበላሸን ነው ስምኝማ ዞን እኔ ምን አሰው ነው ማለት ነው ማለት ነው አምጥቼ እንደነሱ ማለት ነው እንዲ ዘምን ይቅርብኝ

እንደዚህ የሚያደርጉት ማለት አንቺ በየአምስት ደቂቃ ሰው ይፖስታል። ይቻላል እንዴ እንደዚህ? ሳዊት መጠን የለውም። እንደ መፖስቻ ቲክቶክ ብቻ አይሰማም። ገላን ቆይ፣ ቀይ ጋር በየተራ እናውራ እንድንሰማማ። እኔም እንደዛን የሚያደርገኝ አንዳንድ ሰው ከተነሳብኝ ምናልኩኝ አረ አንቺ ጭቃንቺ

ሶስት ሺ ነው፣ አራት ሺ ፎሎወር አላት። ምን ላይ ነው የምትፈቅራው? ነው ጦር ሜዳ ማለት ነው። ምን አለኝ ግዳ ጦር ሜዳ አለ። በነገራችን ላይ ነው እኔ እሷን ብቻ እያልኩ አይደለም። በዛም መንገድ እኮ አለ፣ በዛም ደግሞ ሳይድ እኮ አሉ። ግን እቺ እኔ በጣም ላይ ሜዳ የምገባው ሁሌ ነው የማያጥና ደግሞ፣ በጣም በየደቂቃው ስለምትፈውስ ሰው አይን ውስጥ ትገባለች። ስሚኝማ ዙዙዬ እነሱ አምስት ናቸው በይ። ግን ብሩኬን አምስት ብቻ ነው እንዴ የሚያደንቁትኝና የሚፖስቱት ላይቄዎች፣ እኔ ማለት ነው፣ የምሬ ነው። የብሩኬ ፕሮፋይል የሚያደርጉ ስማርት ሲሆኑ፣ እኔ እውነቴ ነው፣ ሱሱን ሞቼ ነው መወዳት፣ በጣም ነው መወዳት። እንትና ስነ ምግባር ስነ ምግባር፣ እኔ አንዱ እኮ በጣም ጨዋ በቃ፣ ቅርታር ጉልኝና ማለት ነው ዙዙዬ ጋር ጉልኝና ሊከፋፍሉ እህት የቡርኬ እህት የእንትና እህት እያሉ ዘባሽ እነሱ ገለል። የአባቴ አምላክ ክፍል ፍላ ያርጋችሁ። እኔ ማለት ነው ውድ እናቱ የቡርኬ አድናቂዎች የምትመቸኝ የመንዶች ታውቂያለሽ። ጣለቻትም ወደደቻትም እሷ የጥም እሺ፣ የቡርኬ ፕሮፋይል ከሚጠቀሙት ማለት ነው እግዚአብሔርን የምትመቸኝ ከድሮ የመጠች እንደዚህ አላለች። ልክ እንደዚህ አትፎክራትም። ኢቱ ኢቱ ብቻ ናት የቡርኬ ትክክለኛ እንትኑ ማለት ነው ሌሎ ዝእግበትእሷ ብታረግም ማለት ነው። እኔ ምሬ እነዚህ አሁን አዲስ የመጡ ናቸው። እነዚህ ዝም ብለው እኔ እንጃ ማን ፈቶ እንደለቀቃቸው እራሱ አላውቅም። ዝም ብሎ ሙዚቃው ተመቸን ነው ብለው መከራ የሚያዩ ተቃጠልን እኮ ዘንድሮ ወገን ባዮን አልሚ ቢቲ ጥሩ ነበር ኖ አልሚ

እኔ አሁን አለው ሪከርድ እኮ አድርጌላታለሁ። እንደዛ ስትለኝ ወደ ሚሞሪ ፋይልሽን ሙቪ ፎርማት ቫይረስ ገባበት። ግን እኮ ኦኬ እኮ መጀመሪያ ነግራኝ እኮ ቢሆን እኮ የቫይረስ መጥረጊያ ይጠርግላል ነበረ። ግን በቃ

አፕሊኬሽን አለ፣ ቫይረስ የሚያወጣ አፕሊኬሽን አለ። አሁን ግንና ያጸዳል። ሊንክ ልክልሻለሁ። ማሪ መጀመሪያዎች በጣም ከመጨናነቁ በፊት መዝጋት ሳይዘጋብሽ ወዲያው

እኔ ግን፣ እኔ ሰደቡሽ ነው። ጨረቃ እኮ አንድ ናችሁ ይመስለኝ፣ ለእኔ ብቻ ነው ወይስ ፕሮፋይላቸው አንድ ነው? ግን አንቺ ተገላገልን፣ ተገላገልን፣ ሰፋን፣ ሰፋን፣ ተገላገልን ጨረቃዬ። አንቺ ምን አደረገች ዛሬ? አንቺ ባለ መኖርሽ በቃ ቲክቶክ እንዳለ ፉከራና ሽለላው ነው ወይ ትለኛለች። ነው ወይ የምትገኝ

ሙድ ስትልብሽ ነው አላውቀውም ያለችሽ። ገላ እንዳታሰድቢ፣ በህግ አምላክ ገላ እንዳታሰድብኝ። አንቺ ገላኔ ዝዝ ስደቢልኝ። ስሚ፣ አንቺ በስልክ ነው አንቺ ደግሞ በሌላ ስልክ በትንሽዬ ስልክ። ስሚ፣ ጨረቃ ጨረቃ ውዬ አረ ወይዬ አትበይኝ። እዛ የምን ወይ ነው እናንተ? በልጅቷ እኮ እየሳቃችሁ ነው። አፈር ሳቁ። ይኸውልሽ አንቺን አንቺን አሰለፍ ባልሽን ቁጥር መሰረት ላይ ችግር እየፈጠርሽ

ሱሰ አንቺ ነሽ እን እንዴት ነሽ ደህና ነሽ አዎ አለሁልሽ እ ሰሞኑን ደግሞ እየጠፋሽ ነው እንደምን እጠፋለሁ አንቺን እይ ቁጭ ብያለሁ ኧረ ጠፍተሻል ተይ ተይ እናትፈልጊኝም እኔም አትፈልጊሽ ነበር ግን ላገኝሽ አልቻልኩም ዛሬ ራሱ በስንት መከራ ነው ያገኘሽ ማሽቀበጡም አይደለም። ምነው ዝም ዝም አሉ እኮ። በሰላም ነው። እንደ እራት አልበሉም? ሁላቸውም እየበሉ ነው። እንዴ ዙዙም እየበላሽ ነው? አይደለም፣ ምን እየበላሁ አይደለም።